አራ በማየውን ቀን አንድ ጓደኛ መኪና መኪናው አልተገጨም፣ በቆመበት በጣም በኃይለኛው ነው የገጩትና። አህለን ወሳህለን ነቢል ነኝ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ በጣም ደስ የሚል ቀንም ነው የሚያስጨንቅም ቀን ለመሰላችሁ ዛሬ የፍጻሜ ጨዋታ አለ። የፍጻሜ ጨዋታ አለ። በቶተናምና በዩናይትድ የፍጻሜ ኤሮፓ ሊግ የፍጻሜ ጨዋታ አለ። ና ያው የዩናይትድ ደጋፊዎች ታውቃላችሁ፣ ዩናይትድ ሲያሳልፈው የነበረውን ላለፉት በርካታ ሲዝኖች በጣም አስቀያሚ የሆነ ፎርም። የዘንድሮ ደግሞ ይለያል ሰዎችና እች ብቻ ነው ያለች ጨዋታ ኤሮፓ ሊግ ዋንጫ ካልበላል፣ እዛ ያሉት ተዋቸው። እዚህ ደግሞ የሆነ በሌሎች ደጋፊዎች የሚደርስብንን አጸፋና የሆነ እንግልትና ብቻ ከብዙ ነገር ነው የሚያተርፈን የዛሬ ዋንጫ ኳስ የማታዩ ሰዎች ደግሞ ለሚያዩት ሰዎች የምትሰጡት አስተያየት አለ በጣም የሚያስጠላ ነጮች በተራገጡት እናንተ ምን ቤት ናችሁ ምን ማለት ነው እንደዚህ ሲጀመር አንድ ነገር ካዝናናችሁ በቂ ነው ችግር የሚሆኑት እዛ በተራገጡት እዚህም ከተራገጥን ነው እነሱ ብር ባገኙትና አሁን የኳስ ለምን አደግፉም ስሜቱን ምናምን እኔ እዚህ ላብራራ አልችልም። ከልጅነት ጀምሮ ኳስ ያየ ሰው ስሜቱን ያውቀዋል። አንድን ኳስ አለማየት አትችሉም። ከዚህ በኋላ ላይም ጨጎራ የተላጠ በጤና እንትን የሆነ የሆነ ችግር እያመጣ ቢነው ምናምን ብላችሁ ማቆም አትችሉም። በቃ በጣም ከባድ ነው። ሱስ ነው። ሱስ ነው። እንዲያውም አንድ የማንችስተር ተጫዋች ኤሪክ ካንቶና በፊት የተናገረው ንግግር አለ የኳስ ስሜት

ዛሬ ምን ብዬ እያጻፍኩ መሰለ 24 25 የዩሮፓ ሊግ ቻምፒየንስ ብዬ እያጻፍኩ ነው። እችን ሳቀ በኋላ ስንደግማታለን አንድ ላይ። አሁን ሲነግረኝ እኮ ጭራሽ እንደዚህ ቲሸርት ምናምን ያሳተሙ ብዙ ሰዎች አሉ፣ ግን ቻምፒዮን ብሎ ደፍሮ ያጻፈ የለማ። ጭራሽ ቀሄ ድፍረት ነው። አይሆንም። ትረጋጋለሽ እንዳረሳ ምቀኛውላ፣ ምቀኛውላ፣ ጠዋት ይበላለ አዚዛል። በዶሮ በዶሮ አዚዛል። ቶተናም ያሸንፍ ቁም ነገር ዶሮ ነው የምንበላው። የማን ሎጎ ደግሞ ዶሮ ነው? የቶተናም እንዲህ ነው የምንቀረጣጥበው። ያ አላህ፣ ከዚህ በፊት እንደዚህ አይደለም። ይሄ መንገድ እኔ ሁሌ እመላለስበታለሁ፣ እና እንደዚህ አይዘጋጋም። ዛሬ በአንድ ስህተት ምክንያት አረ፣ በማየውን ቀን አንድ ጓደኛ የመኪና መኪናው አልተገጨም፣ በቆመበት በጣም በኃይለኛው ነው የገጩትና እሱ ትራፊክ እዚህ አካባቢ ካገኘን እናውኔ ኮዲንስ ለጥንቃቄ ያህል ነው ሰው መኪናውን ሲያቆም ሌላ ተሽከርካሪ ሊገጨው እንደሚችል እና ሰላሳ የሆነው ደግሞ ደሞ በምክንያት ነው። እዚህ ደረጃ እንኳን ኦዲንሱ ባና ሰለችም ሰውዬ አልብላ ምንድን ነው አላማ? እኔ እኮ ሲጋጭ እኮ ማለት ነው፣ ሲነግረኝ መኪና እኮ ተጋጨ ምናምን ሲለኝ፣ ያው ዩቲዩበር ጠብቀኝ ማንም እንዳይንቀሳቀስ አልኩት። ትራፊክ ይዘን እንመጣለን። ይሄ ግን ጠንካራ መኪና ነው። ማን ማለት ነው? ይሄ ቶተናም ነው። ቶተናም ዋጋው ይገባለታል። ተሰጣት ሰዓት ግን እየደረሰ ነው። ናሚሳ ላይፍ አይገርም። ለአንዳንድ ሰው ኪሳራ፣ ለአንዳንድ ሰው ገቢ ነው። አሁን እነዚህ መኪኖች በመገጫታቸው ይሄ ገጩም ኪሳራ ውስጥ ይገባል፣ ተገጩም እንደዛው። እኔ ዩቲዩበር ግን ገቢ ያገኛለሁ። ታይሙ እንደ ታይሙ ይከስራል። ኢነርጂ ሞራሉ፣ ከዚህ በኋላ ፍራቻ ሊያጋጥም፣ ደንብ በመተላለፍ ትቀጣለች። አዎ እሱ ነው። ልጅ ተጓጎላል። እዚህ ውስጥ ተጠቃሚ ማነው? ነው

ሰጣን ኳስ ደረሰብን፣ ምን እናደርጋለን? ኦልሬዲ ሄደን እኮ ከዛኛው ሹፌር ጋር የምትደባደብ ከሆነ መለሳለሁ ትደበደበዋለህ። ይሄኔ እኮ ማለት ነው። አሁን የተገጨው ልጅ ስንደውልለት ከፍቶ ትዘጋብና እንዴት ጥላችሁ ትሄዳላችሁ ብሎ የምር አያፍርም። ሊደብረው እኮ ይችላል እኮ ጥለነው በመሄዳችን ማለት ነው። አሁን በዚህ ለምሳሌ ለጓደኛ እንደምትደርስና እንደማትደርስ ማሳያ ነው ይሄ በማንች ጨዋታ ቀልዳለህ እንዴ? አሁን ግን አመንቶ የምንባለው ጥሩ ጓደኞች ነው። ይሳ አስመሳኝ እ አስመሳኝ ስለዚህ ተነቀብነው። አሁን የተጎዳው እኮ ጥሬ እቃ ነው የሚተካ ነገር ነው። ወንድማችን ግን ሰላም ነው፣ ምንም ነገር ገባ፣ ምንም ቆዳው ላይ ምንም ላይ ምንም የደረሰበት ነገር የለም። ያኛው ግን እቃ ነው፣ እቃው ነው የተጎዳው። ገብቷል። አሁን ፈተናውስ ምገባው ማለት ነው። ሌላ ቀን እሱ ቢገጭ ፊዚካል አደጋ ቢደርስበት ሆስፒታል ቢተኛ የማንቸ ጨዋታ ቢኖር ነው ፈተናው፣ ዝም ወድቆ እና ኦዲንስ ከዚህ ጋር ያ ምን የሚያገናኝ ነገር አለ? ካሸነፍን ብቻ ነው የምታገኘኝ። ዩቱብ ላይ ካልሆነ እንደምንም አድርጎ ያስወጣል። ሌላ ሰው ይተካል ወይ ደግሞ ፊቴ የተሸፍነው ምናምን ነው የምታይ። ለምን መተሽ ከእኛ ጋር አታየውም? እንቺ ማንቼ ማንቼ ደጋፊ ነኝ። የቆመ ያለው ትቀልዳለህ። ስራ ነው ጨዋታ ሲያሽቀብጥ በጣም የሚገርም ቦታ ነው ያዞህ። ወሳኝ ወሳኝ ወሳኝ አንድ ነገር ላሳያችዋል አጽፎት

አዋኑ ገገሙ ምንድን ነው ገገማ ማለት እኮ አንተ ቲም ገገሙ በሩ በሩ ማለት ከኳርተር ፋይናል በፊት ለዋንጫ ይደርሳሉ እርግጠኛ ነኝ ብሎ ከደረሱ አብረና ያለን ቻምፒዮን ናቸው

ምንድን ነው ገግሙ? አይደለም ገግሙ ነው። ዛሬ ገገመ እናሸንፋለን። ስማ፣ ይኸውልህ ግሎሪ ግሎሪ ማን ዩናይትድ ማለት ነው። ግሎሪ ግሎሪ ማን ዩናይትድ። ትንሽም ቢሆን ትንሽ የሆነ የመፍራት ስሜት አለኝ። ውስጥ የሆነ ነገር እየጨነቀኝ ነው። ግን እኔ ብቻ አይደለሁም። የትኛውም የማንችስተር ደጋፊ በአሁኑ ሰዓት እንደዚ አይነት ስሜት ነው የሚሰማው። ማለት ዛሬ መሸነፍ የሚባለውን ነገር ማሰብ አልፈልግም። ማሰብ ነው የማልፈልግ

እኔ በጣም ደስ ይለኛል ስማ ቶተናም ከበላ አንተ መቶ ሺህ ብር ከበላ ትጋብዘኛለህ ምንም ችግር የለውም የተወሰነ ትገዛልኛለህ ማን ነው የቶተናም ማልያ ያዘ የለም እ እንደ ዋንጫ አይቆጠርም አላለኝም ሰውየው ራሱ ከረባትና ሱፍ ነው ያለው

ለማግባት ቸኩሏል ይላል እና አንተ ብር እንድታድን ብለው ያቀስቅሱት አንድ ተጫዋች የሚገዛ ብር አስይዞ ዩናይትድ ሲሞከርባቸው ህዝብ የሆነ ከፍ አላለም። በጣም የሚያስቀው ነገር ማለት ነው። እኔ ኢትዮጵያ ውስጥ የቶተናም ደጋፊ ያለም አይመስለኝም። አይ መኖር አይደለም አደለም። አይታችኋል ማሊያውን ላይ ለበሱት ማሊያ ስለሌላቸው ነጭ ሸሚዝ ነጭ ቲሸርት ምናምን አድርጎ ነው የመጡት። ያው ተመጣጣኝ ነው ጨዋታቸው ተመጣጣኝ ነው። ሁሉ እዚህ አይነት ጨዋታ ነው ደግሞ የሚያስጠላው። በቃ የተልቀሰክስ ጎል እንደሚገባ ያስታውቃል። አንዳቸው የሆነ ስህተት ሰርተው የሆነ የሆነ ጎል እንደሚገባ አቃ አንዳቸው የሆነ ስህተት ሰርተው

ያደለው 100 ሺህ ብር ይበላል። 100 ሺህ ብር የተላከለት እንጂ የኔ ልንገር። ግን የገባበት ኮሚሽን እፈልጋለሁ እ ኮሚሽን ይልሻል። ኮሚሽን ነው ነው ማመን አልፈለኩም የምር አይ ቴክስት ላይ ሲቪ አለኝ ሲቪ ላከኝ ቴክስት ላይ። ከዛ ብሎ ከረገ ነው ይሄ እንኳን ይግባ ጎል አልገባም። ማንችስተር ሀያው መቁብ ቢገቡ ሀያው የፕሪሚየር ሊግ ሀያው መቁብ ቢገቡ ሳውዛምብተን ኢፒስዊች ይበሉና መጨረሻ ላይ ይበታተናሉ። አይበላም አንቺ ታሳለ እኮ ይበላ እኮ ይበታተናል። መጨረሻ የአመቱ ስኬት ዛሬ አይደለም። አንተ ኦሪጂናል ደጋፊ ብትሆን እኔ ሲጀመር ዶሮ ይመቸኛል። እኛን ነው ምናየው። ሰው ግን ሳትፈልጉ ያስቃችኋል። ው ምን የተመታ ልጅ ምን ቢልክልኝ ጥሩ ነው። ነጭ በተረገጠ ምን አገባኝ? ምን አገባኝ?